እስራኤል አዲስ የተሾሙትን ኢራን ጦር አዛዥን ገደልኩ በማለትም መግለጫ ሰጥታለች። እስራኤል በአሁኑ ሰዓት በኢራን እየተካሄዱ ባሉት ጦርነቶች ከፍተኛ ሹማምንቶችን አልፎም ደግሞም የኒውክሌር ማበልጸጊያ ሳይንቲስቶችን ዋና አዛዦችን ኢላማ በማድረግ እየገደለች እንደሆነ መግለጫ መስጠቷ የምታወቅ ነው። አሁን ደግሞ አዲሱን ዋና አዛዥን ከመቼው ገደለች በማለትም ነው በርካቶቹም እየተነጋገሩ ያሉት። የሞሳድ ጥንካሬና የስለላ አቅሙ በጣም ከባድና ዓለም ላይ መነጋገሪያ እንደሆነ የወጡት መረጃዎች ያሳያሉ። ይህ ጦርነት በከፍተኛ ሁኔታ ለዓለም ስጋት ደህንነት አስጊ ነገር እየፈጠረ ስለሆነ ሰላም ላለማችን በማለትም በርካቶቹ እየተማጸኑ እንደሚገኙ ጭምረም ነው የወጡት መረጃዎች የሚያሳዩት። ነገሩ ወዳልተፈለገ ቡድን ወዳልተፈለገ መንገድ ሊያመራ ስለሚችል ምክንያቱም በኢራናውያን ጎን የቆሙት እነ ሩሲያ የተለያዩ ምስራቁ ክፍል አብዛኛው በኢራን ጎን ሲሆን ምዕራቡ ክፍል ደግሞ ወደ እስራኤል ጎን ነው። ይህ ደግሞ የዓለም ጦርነት ምናልባት መንስኤ ሊሆን በማለት በርካቶቹ ስጋታቸውን እየገለጹ እንደሚገኙ ጀመረም ነው። ሰላም ለዓለማችን። ሚኪ ወርልድ ኒውስን ሰብስክራይብ በማድረግ ዓለም አቀፍ ወቅታዊና ታማኝ መረጃ አገኙ። ሰላም ቆዩልኝ።